ላይደል ዝም ብዬ ሳስበው በሆነ በብቸኝነት ገመድ የታሰረ ነው ይመስለኝ። እኛ ያለን አይደል እንዴ እሱ እናንተ ባት ኖሩ ሊኖረው ማብድ ነበር። አረ የሴጣን ጆሮ ይደፈን በይ። እሺ በቃ ሌድ እንደዚህ ሆነሽ ማ አትሄጂም። አልፈ አሁን ደህና ነኝ እኮ በደንብ ተረጋግተሽ ምግብ በት ያሳፍረሃል? ልበል በፍጹም። ለምን ያሳፍረኛል? አላቅም ግን በቃ በተደጋጋሚ ከቤት እንወጣ ስልክ አንተ ሻትልም አንቺ፣ እንደዛ አታስቢ። እኔ በፍጹም እንደዛ አላስብም። እና ድርጊት እኮ እንደዛ ሆኖብኝ ነው። ይገርምሃል ክብሮሜ፣ እኔ ሰው ስቀርብ ከነ ሙሉ ማንነቴ ነው። ግን በቃ ቶ ኖ እንደዛ አይሆንም። በቃ አንቺን ከሚከፋሽ፣ ችግር የለውም፣ እጋብዝሻለሁ አሁን ሳሎን ነኝ ብለኛል፣ ነበር እና አንቺን ፈልጌ እኮ ነበር የመጣሁት። እና እኔ ምን ኔችን ጉርጥ የሚመስለው ኧረ፣ አሁን ነው የመጣው እኔና ክብሮም እያወራን ነበር። ሰኒ ሰኒ። አቤት። ምን ሆነሽ ነው? ምንም አልሆንኩም። ታዲያ ቤት ድረስ መጥተሽ ሳታናግሪኝ ልትሄጂ ነው እንዴ? አይ ከሰው ጋር እያወራ ነው ብዬ ነው። ቆይ ምንድን ነው ሰኒ፣ በተደጋጋሚ ከኔና ጋር ስትኝ ትናደጃለች። አልገባኝም። ክብሮም፣ ከዚህች ልጅ ጋር ስትሆን ደስ አይለኝም። አይገባም? እና ምናልባት ስላላወቅሻት ይሆናል። የጠላሻት እንዴት ነው? እዚህ ካፌ ያመጣኝ ሰኒ ነች ያሳየች። ምግባቸው በጣም አሪፍ ነው። ለዛ ነው ይዤሽ የመጣሁት። አልተሳሳትሽም። እኮስገናች ካይ ነው ያውጣሽ። ምን አልሽኝ? አይ ምንም ምርጫ ላይ ጎበዝ ናት እያልኩኝ ነው። ጎበዝ ናት። በነገራችን ላይ እንደምታያት አይነት ሴት አይደለችም። ለሰው በጣም አሳቢ ሴት ናት። በጣም ተቀራርባችኋል ማለት ነው። አዎ። እንዴ! አይ ጥሩ ነው። ከብዶሜ ወደኋላ እንዳዞር። ለምን? የድሮ ከስተመሪ ነው አየሁት፣ እና ከሰው ጋር እንዳለው እንዲያስብ ነው የምፈልገው። ለምን? ታሪኩ ረጅም ነው፣ በኋላ አስረዳሃለሁ። እሺ። ፈልጌው ግን አይደለም። እሺ፣ ንማረገው በጣም ይቅርታ። ምን ልታደርጊ ነው? እንዴ፣ ምን ነው? በቃ ይህን ማድረግ ነበረብኝ። ለዛ ነው። የታለ? አይ፣ አሁንማ በቃ ሄደ። ስንሳሳምስያ ጊዜ ጥሎን ሄደ። ጽናት ተከታታይ ድራማ ሰኒ እጅግ በጣም አለቀሰች፣ እንዲሁም ደግሞ ክብሩ ያደረገውን ነገር አይታ አሁን ላይ ቤቷን አከራይታ ሌላ ቤት ለመከራየት ወስናለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ጽናት ተከታታይ ድራማ እንግዲህ በክፍል ዘጠና ሁለት ከች ብለዋል። አሁን ላይ እንግዲህ ሊና ከሰኒ ላይ የያዘችው ቂሟን እልኋን እየተወጣች ትገኛለች። ግን ደግሞ እጅግ በጣም በተለያዩ ነገሮች እስካሁን ስታደርግ ነበር። ይሄም በማድረጓ አሁንም ቀጥላለች። እንዲሁም ደግሞ ክብሩም እንግዲህ ዝም ብሎ በመከተል ይገኛል። በነገራችን ላይ ክብሩም ያው ከእሷ ጋር ለመሆንና ራሱን እንትን ማለት ይችል ነበር፣ ግን ደግሞ እጅግ በጣም ሴት ልጅ የሚያከብር የሚመክር፣ ምርጥ ሰው በመሆኑ ነው እንግዲህ ያላትን ሁሉ እሺ የሚላት ግን ደግሞ አሁን ላይ ሰኒ እንደዚያ ሆና ያያት ያን ነገር ማድረግ የለበትም ነበር። በእርግጠኝነት ያው እንደሚፈላለጉ በእርግጥ ተገላለጡም ግን ደግሞ እንደዚሁም ክብሩም እጅግ በጣም ይፈልጋታል። ሰኒም እንደዚሁ አሁን ላይ አፍቅረው ትገኛለች። ግን ደግሞ ሰኒ በመጣችበት ሰዓት የተለያዩ ነገሮችን በማድረግ ሊና ከክብሩም ጋር በመቀራረብ የሆነ ፍቅረኛሞች በመምሰልና እንዲሁም ክብሩን ደግሞ ሊና እጅግ በጣም እንደሚወዳት ወይንም ደግሞ እንደሚቀርቧት እንግዲህ እያስመሰለች መሰለች ትገኛለች። እንዲሁም ደግሞ ምሳ ጋብዘኝ በማለት እንግዲህ እንትን ብለው ነበረ። ምሳ ጋብዘኝ ዘይን ባለችው ሰዓት ደሞኛ አሁን የመጣውት ብትለውም፣ እሷ ግን በማስገደድ በቃ እንድጋብዘኝ እፈልጋለሁ። እኔ በጣም ነው እዚህ ቤት መሆን የሰለችኝ። በቃ ፈታ አድርገኝ እስኪ ወጥ አድርገ በማለት እንግዲህ እሱም እሺ ብሎ ቃል ገባላት። እንዲሁም ደግሞ ሰኒ አኩርፋ ሄዳ ነበረ። በሄደችበት ተከትሎ ለምንድን ነው ሊናኮ እንደዚህ አንቺ እንደምታስቢያ ሴት አደ ያለች ለምንድን እንደዚህ ታስብ ያለች? እኔና እሷ አንድ ላይ ስንሆንስ ለምን ይከፋሻል? በማለት እንግዲህ ጠይቋት ነበር። እሷም አብራቸው ስትሆኑ ደስ አይለኝም በማለት እንግዲህ መልሳ ነበረ። ያን ነገር ደግሞ እንግዲህ እሷ አስቦ ያንን ሀሳቡን ወይንም ደግሞ የምሳ ግብዣውን መሰረዝ ነበረበት፣ ግን ደግሞ አልሰረዘም። አብሮ እንግዲህ ሂደው ያው ምሳ በልተዋል። ግን ደግሞ ከመሄዳቸው በፊት ሊና አንድ ተንኮል ሰርታለች። ምክንያቱም ለሰኒ ቴክስት አድርጋላት ነበር። በቃ ቅር እንዳለሽ አውቃለሁኝ ስለዚህ እንገናኝና ምሳ እንብላ ከዛም የምነግርሽ ነገር አለኝ በማለት እንግዲህ በክብሩም ስልክ ለሰኒ ቴክስት አድርጋላት ነበረ ከተለመደው ቦታም ስላለቻት እንግዲህ ወደ ሆቴሉ ስትመጣ ለባብሳ እንግዲህ በመጣችበት ሰዓት ደግሞ ክብሩምና እንዲሁም ደግሞ ሊና አንድ ላይ ሆነው ሆቴል ተቀምጠው አይታለች ሰኒ። ይህን ነገር እንድታይ ነበረ ሊና ቴክስት እያደረገችላት እና በዚህ መልኩ እንግዲህ ሰኒ ባይኗ እንድታይ አድርጋለች። እንዲሁም ደግሞ ክብሩምና ሊና ሲሳሳሙ ባየ ሰዓት እጅግ በጣም ነበር እየደነገጠችው። አሁን ላይ እህቴ የምትለኝ ነገር ትክክል ነች፣ ልክ ነች፣ ሁሉም ነገር ይገባኝ በማለት እንግዲህ ቤቷንም እንዲሁ ሙሉውን ከነቀው አከራይታ እሷ ሌላ መከራየት እንደፈለገች ደውላ ለደላላ ተናግራለች። እንዲሁም ምሩ ጋር በመሄድ እጅግ በጣም እንደከፋት አልቅሳለች ማለት ነው እና ይህ ነገር ለሰኒ አይገባትም ነበር። በእርግጥ ግን ያው እሱም አይናገርም፣ ክብሩም አይናገርም፣ ሰኒም አትናገርም። እንደወደደችው እንዳፈቀደችው ያው ከሁለታቸው አንድ ላታቸው መናገር ነበረባቸው፣ ግልጽ መሆን ነበረባቸው። ያው ክብሩም የሚፈልጋት በእርግጠኝነት ሰኒን ነው። ግን ደግሞ ለሴት ልጅ ክብር ስላለው ይመስለኛል እንግዲህ ሊና ስትጠይቀው ተከትሎ የሚሄደው። እና ያው ክብሩ ቢሸነፍና ቢጠይቃት ሰኒ ወይም ደግሞ አብረው ቢሆኑ እጅግ በጣም መልካም ነበር። አሁን ላይ እጅግ በጣም እየተንዛዛ ይሄዳል። በእርግጠኝነት እንግዲህ ሰኒ ቤት ትቀይራለች። ሌላ ጋ ስትሄድ እንግዲህ እስከሚፈልጉ ድረስ አስቡት ማለት ነው። እና ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።